አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቱብ ቤተሰቦች እንዲሁም ሰላም ሰላማችሁ ብዛብ እያላችሁበት፣ ዛሬ የማስደምጣችሁ ቪዲዮ ለባልና ሚስት ያመዝናል ማለት ነው። ባልና ሚስት ብቻ ሳይሆን፣ ያኔ ሁለት ጥንዶች፣ የትኛውም ጥንዶች ማለት ነው እንዲለያዩ ሲሂር ከተደረገባቸው ምን ሊመለከቱ ወይም ምን ሊያስተውሉ ይችላሉ፣ የሚለውን በዙሀይርም ሆነ በህልም ማለት ነው የሚያዩትን አንዳንድ ምልክቶች እናገራለሁ። እነዚህ ምልክቶች በእናንተ ላይ ከተገኙ ወይም ከታዩ፣ እናንተ ሲሂር ተደርጎባችኋል እና መፍትሄ ወደ መፈለጉ ማቅናት አለባችሁ ማለት ነው። ይህንን የሰልሰራ የተገደልኩበት ምክንያት እንደዚሁ ባልና ሚስቶች እንደተጣሉ እንደተለያዩ፣ እንደዚህ እንደዚህ ህልም አይቼ ምናምን እያሉ ብዙ ጊዜ ህልም ይጽፉልኛል ማለት ነው እና ያንን አስመልክቼ ለሁላችሁም ይሆን ዘንድ ነው የምናገረው ማለት ነው። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አብራችሁ ይቆዩ። እናም እነዚህ ምልክቶች ከታዩባችሁ መፍትሄ እንደምትፈልጉ አልጠራጠርም እና እኔም በቻልኩት መጠን ደግሞ አንዳንድ መፍትሄዎች ይጠቅማችኋል ብዬ የማስበውን እዚሁ ላይ አስደምጣችኋለሁ ማለት ነው። ተጠቀሙበት። ባልና ሚስት ሲሂር እንደተደረገባቸው የሚታየው ምልክት አንዱ ባል በሚስቱ ላይ በትንሹም በትልቁም ምክንያት መቆጣትን ወይም ደግሞ የባህሪ መለዋወጥን ያልተለመደ ባህሪ ያሳያል ማለት ነው። በትንሽ ነገር በባልና ሚስት መካከል የሚፈጠር ግጭት፣ ይህም ደግሞ ከባል በኩል የመጣ ሊሆን ይችላል፣ ከሚስቱ በኩል የመጣ ሊሆን ይችላል። እንግዲህ የተደረገበት ወገን ሊሆን ይችላል ማለት ነው። የሚጀምረው ምናልባት በሚስቷ ላይ በሚስትየዋ ላይ ለባሏ ጋር እንድትለያይ ከተደረገ የእሱ አጸባይ ነው የሚቀያየረው። የእሱ ላይ ደግሞ ከሚስቱ እንዲለያይ እሱ ላይ ከተደረገ ደግሞ እንደዚሁ እሱ ነገሮቹን ያባብሳል ማለት ነው። ሁለተኛው ባልና ሚስት እንዲለያዩ ሲሂር የተደረገባቸው ምልክት በእውነታውም ሆነ በህልሙ ማለት ነው። ባል ለሚስቱ ያለው አመለካከት መጥፎ ይሆናል። ምናልባት በእውነታው በቃ ሁሉ ነገሯ አያምረውም። አለባበሷ ሊሆን ይችላል፣ አነጋገሯ ሊሆን ይችላል፣ የምታደርገው ነገር ሊሆን ይችላል። በጭራሽ የምታደርገውን ነገር ያስጠላዋል ማለት ነው። ምክንያቱም በፊት አኬ ተዋደው ትስማማኛል ብሎ ወይም ይስማማኛል ብላ ሊሆን ይችላል የተጋቡት። ነገር ግን ይሄ ሲሂር ከተደረገ በኋላ ባል ሚስቱ የምታደርገው የትኛውም ነገር አያምረውም ማለት ነው። በህልሙም ቢሆን እንደዚሁ በሚያስጠላ መልክ ወይም በሚያስጠላ ሁኔታ ሊያያት ይችላል ማለት ነው። ወይም መጥፎ ነገር ልታደርግ ወይም ደግሞ መጥፎ ነገር ስትናገር ሊያያት ይችላል ማለት ነው። ባልና ሚስት መካከል የመለያየት ሲሂር እንደተደረገበት የሚያሳየው ሶስተኛው ምልክት ደግሞ በትንሹም በትልቁም ሲጣሉ፣ በተጣሉ ቁጥር ስለ ፍች ወይም ስለ መለያየት ማሰብ ሊሆን ይችላል ማለት ነው። በቃ መለያየት የተለየ መፍትሄ እንደሆነ ወይም ደግሞ በመለያየት ረፍት የሚገኝ አስመስሎ በቃ ከነሱ ጋር ማለት የተደረገበት ከሴቷም ሆኖ ከወንዱ ማለት ነው የተደረገበት ወገን በቃ በመለያየት ብቻ መፍትሄ የሚያመጣ እንጂ ያንን ችግር ለማስተካከል ፈጽሞ ነው አያስብም ማለት ነው። ወይም ደግሞ በቃ ሁሉንም ነገር ከመጥላቱ የተነሳ ምንም ነገር ይፈጠር ምንም፣ ትልቅም ሆነ ትንሽ በቃ መለያየት ብቻ ነበር ነው ማለት ነው በጭንቅላቱ ላይ የሚያቃጭለው ወይም ደግሞ በጭንቅላቷ ላይ የሚያቃጭለው ማለት ነው ማስብ ብቻ ሳይሆን አንዳንድ አለመግባባቶች በሚፈጠሩበት ሰዓት በቃ እንፋታ እንፋታ የሚል ጥያቄ ከሴቷ በኩል ሊመጣ ይችላል፣ ከወንዱ በኩል ሊመጣ ይችላል። ወይም ደግሞ ወንድ በንዴትም እንደዛ መልኩ በቃ ፈትችሽ አለው ከሁን በኋላ ከንቺ ጋር አልሆንም። እንደዚህ አይነት ንግግሮች ናቸው በብዛት የሚከሰቱት ማለት ነው። አራተኛው በባልና ሚስት መካከል የተደረገ ሲሄር ምልክት ሊሆን የሚችለው ነገር በባል በኩል ከተደረገ ለምሳሌ በቃ እረፍት የሚያገኘው ከሚስቱ ርቆ ሲቀመጥ ወይም ርቆ ሲሄድ ከቤቱ ሲሆን ወይም እሷ በማትገኝበት ቦታ ሲሆን ሊሆን ይችላል ማለት ነው። በሴቷም በኩል ከተደረገ እንደዚሁ በቃ ከባሏ ርቃስ በምትሆንበት ጊዜ እረፍት የሚሰማት ከሱ ጋር ስትሆን፣ በቃ ሁሉም ነገር የሚያስጠላት። በአጠቃላይ አብረው ሳይሆኑ በተለያየ ቦታ በመሆን እረፍት የሚሰማቸው አይነት ስሜት ሊያድርባቸው ይችላል ማለት ነው። ያ ማለት በአብሮነታቸው ስሜት ያጣሉ። በአንድ ላይ በሚቀመጡበት ጊዜ ለምሳሌ ቤት ውስጥ በሚሰባሰቡበት ጊዜ፣ በእረፍት ሰዓታቸው ከስራ ምላሽ ሊሆን ይችላል። በዛን ሰዓት በቃ የጭንቀት ስሜት ነው የሚሰማቸው፣ እረፍት ወይም ምቾት አይሰማቸውም እና ከዛ ውጭ ቢኖር ወይ ወደ ውጭ ሂደው ቢያሳልፉ እንደሚመርጡ ይታይባቸዋል ማለት ነው። አምስተኛው ምልክት ደግሞ በባልና ሚስት መካከል የተደረገውን ሲሂር የሚያመለክተው ወይም የሚያሳየው ማለት ነው፣ ሚስት ባሏ ውጭ ብሎ በሚመጣበት ጊዜ ጭንቀት ይሰማታል ማለት ነው። ምክንያቱም ሙሉ ቀን ደስተኛ ሆና ወይም ደግሞ በጥሩ ሁኔታ ኖራ ይሆናል ውላ ይሆናል። ነገር ግን እሱ በሚመጣበት ጊዜ በየትኛውም ሰዓት ሲመጣ ጭንቀት፣ ፍርሃት ይሰማታል ማለት ነው። ስድስተኛውና የመጨረሻው በባልና ሚስት መካከል የተደረገው ሲሂር የሚያመለክተው ወይም የሚያሳየው ስለ ግንኙነት ወይም ደግሞ በባልና ሚስት መካከል ወሲብ መጣጣም አለመኖርን ያመለክታል ማለት ነው። ከዚህ በመቀጠል እነዚህ ምልክቶች የታየባችሁ ወይም ያለባችሁ ባልና ሚስቶች ወይም ደግሞ ጥንዶች ሲሂር እንዳለባችሁ መጠራጠር እና ወደ መፍትሄው መሄድ አለባችሁ ማለት ነው። ስለዚህ አሁን ከዚህ ቀጥዬ ደግሞ በአላ ፈቃድ ሊሆኑ የሚችሉትን መፍትሄዎች አስደምጣችኋለሁ ማለት ነው። ቪዲዮው ላይክ እያረጋችሁ አብራችሁ ቆዩ። ይህ በመካከላቸው ልዩነት እንዲኖር የተደረገ ሲሂር ወይም ድግምት ምናልባት በእሷ በኩል ሊሆን ይችላል፣ ምናልባት በሱ በኩል ሊሆን ይችላል፣ ምናልባት በሁለታቸውም በኩል ሊሆን ይችላል። ቀደም ሲል እንዳልኩት ማለት ነው። ግን በብዛት በብዛት በወንዶች ቦት በኩል ነው የሚደረገው። ምክንያቱም አንዳንድ ጊዜ ምናልባት ያንን ወንድ ሌላ ሴት ከሚስቱ ልታለያየው ልትፈልግ ትችላለች፣ ለራሷ ልትወስደው ትችላለች ማለት ነው። እና ስለዚህ መድኃኒቱን ወይም ደግሞ መፍትሄውን በመፈለግ ዙሪያ እሱ በዚህ ነገር ካመነ እና ሚስቱ ጋር መግባባት ከቻለ በጋራ መድኃኒቱን ወይም መፍትሄውን መፈለግ ይጠበቅባቸዋል። አይ በዚህ ነገር የማያምን ከሆነ ደግሞ ሚስት ባሏን፣ ልጆቿን፣ ቤቷን ለመጠበቅ ስትል እሱ አቆም ሆነ ሳያውቅ መፍትሄውን መፈለግ ግዴታ አለባት ማለት ነው። ከዚህ በመቀጠል የምጠቅሰውን የቁርአን አያ ወይም ደግሞ ለዚህ ሲሂር ማስወገጃ ይሆናል ተብሎ የተቀመጠውን አያ ለመቅራት እሱ ፈቃደኛ ካልሆነ በድብቅ መቅራት ትችላለች ማለት ነው። ምን ምን ነው ሶስት አያዎችን አነባለሁ ማለት ነው። እንዲሁም ደግሞ ቢያንስ እናንተ ለማታውቁት ከሆነ ለመሀፈዝ እንዲመቻችሁ በስክሪኑ ላይ እጸፋለሁ ማለት ነው። ሌላው ነገር ደግሞ ምንድን ነው፣ ይህንን ነገር እስከ ባሏ ደብቃ የምታደርገው ከሆነ ምናልባት በውሃ ላይ አንድ ብርጭቆ ውሃ ላይ ቃርታ ወይም ደግሞ ሻይ ወይ ቡና የሚጠጣው ነገር ላይ በየቀኑ አንዳንድ ጊዜ መጠጣት አለበት ማለት ነው። ይህን ሶስት የማነበውን ሶስት ነገሮች ቀርታ ሶስት አያዎች ቀርታ ዛሬ በውሃ ከሰጠችው ነገ በቡና ተነገወዲያ በሻይ በሚጠጣው አዘውትሮ በሚጠጣው ነገር ላይ ግዴታ መቀያየር አለበት ማለት አይደለም። በውሃ ላይ ውሃ የሚጠጣ ከሆነ በውሃ ላይ ሁሌ መቅራት ትችላለች። ቡና ከሆነ ቡና ላይ፣ ሻይ ከሆነ ሻይ ላይ ማለት ነው። ዛሬ በውሃ ከተጠቀመች ነገ ደግሞ በሌላ ብትጠቀም ችግር የለውም እና ይህንን ለሀያ አንድ ቀን መጠቀም አለባት ማለት ነው። የምትቀራው ደግሞ ሶስት ሶስት ጊዜ ሶስት አያዎችን አነባለው። እነዛን ሶስት አያዎች ሶስት ሶስት ጊዜ መቅራት አለባት ማለት ነው። ከውሃው ላይ ወይም ደግሞ ከቡናው ላይ ወይም ከሻው ላይ ማለት ነው። ሌላው ነገር ደግሞ ቤት ውስጥ ለሀያ አንድ ቀን ሱረቱል በቀራ መከፈት አለበት ማለት ነው። ሙሉ ቀኑን ማለት ነው። ሙሉ ቀኑን ማለት ወይም አንድ የሱረቱል በቀራ እስከሚያልቅ ድረስ በየቀኑ ለሀያ አንድ ቀን ከቤት ውስጥ ቢከፈት እና ሲቀራ ቢቆይ የተመረጠ ነው ማለት ነው። ከዚህ በኋላ በዚህ ምክንያት ቤት ውስጥ ራሷን ማከም ቤተሰቧን እና ቤቷን የተዘራገረን ማከም ትችላለች ማለት ነው። በጣም ቀላል መፍትሄ ነው ማለት ነው። የመጀመሪያው አያ ብስሚላህ ረህማን ረሂም ፈለማ እልቁ ቃለ ሙሳ ማጃትሁም ብሂ ስሄር እነላሁ ሰይበጥልሁ እነላሁ ላይስላሁ አመለን ሙፍሲዲን ይላል። በሚዘጋጀው መጠጥ ላይ ይህንን ሶስት ጊዜ ተቀራለች። ከዛ በመቀጠል ሁለተኛው አያ ደግሞ ብስሚላህ ረህማን ራሂም ወእልቂ ማፊ የሚንክ ተልቅፍ ማሰናኡ እነማ ሰናኡ ከይዱ ሳሒር ወላ የፍላሁ ሳሒር ሀይሱ አታም። ይህንንም እንደዚሁ ሶስት ጊዜ መቅራት ይጠበቅባታል ማለት ነው በተዘጋጀው መጠጥ ላይ ሶስተኛው እና የመጨረሻው አያ ደግሞ እንደዚሁ ሶስት ጊዜ መቅራት ያለባት በሚዘጋጀው መጠጥ ላይ ማለት ነው። ብስሚላህ ረህማን ረሒም ወቀደምና ኢለማ አመሉ ሚን አመልን ፈጃአልናሁ አብአን ምን ሱራ ይህንንም ሶስት ጊዜ ያኒ እነዚህ ሶስት አያዎች ሶስት ሶስት ጊዜ ለእየቀራች ከሚጠጣው ነገር ላይ ማለት ነው ለሀያ አንድ ቀን በተከታታይ ሳታቋርጥ መጠጣት እንዳለበት ይመከራል ማለት ነው። በውሃ ላይ መጠጣት በተለይ ፈቃደኛ ከሆነ ማለት ነው። በውሃ ላይ ለመጠጣት የሚሆን ከሆነ ለምሳሌ አንድ ክዳን ያለው ነገር ላይ ተደርጎ ለሀያ አንድ ቀን አንድ ቀን የቀሩትን ማለት ነው ለሀያ አንድ ቀን መጠጣት ይቻላል። ነገር ግን ፈቃደኛ ካልሆነ በየቀኑ መስራት ስላለብን በቃ ሊጠጣው በተዘጋጀው ነገር ላይ እየቀኑ መቅራት አለብን ማለት ነው። እነዚህ ሶስት አያዎች ሶስት ሶስት ጊዜ ውድና የተከበራችሁ ቤተሰቦች እንደገባችሁ ወይም ደግሞ እንደወደዳችሁት እንደምትጠቀሙበት ተስፋ አድርጋለሁ ማለት ነው ከወደዳችሁት ቪዲዮው ለሌሎች እንዲደርስ ብዙ ይህንን መፍትሄ የሚፈልጉ ብዙ ተጠቃሚዎች አሉና በተለይ ደግሞ በአሁኑ ሰዓት እንደዚህ የትዳር መፍረስ ጉዳይ በጣም በበረከተበት ሰዓት ማለት ነው፣ ብዙ የሚፈልጉት ሊኖሩ ስለሚችሉ ቪዲዮውን አይታችሁ ሌሎች እናንተ እንኳን ባይጠቅማችሁ ሌሎች እንዲጠቀሙበት ሌሎች እንዲደርስ ከቻላችሁ ሼር፣ ካልቻላችሁ ደግሞ ላይክ በማድረግ ተባበሩን ማለት ነው። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁኝ። በሌላ ፕሮግራሜ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።